ጽናት እንግዲህ ከአባቷ ጋር ስልክ እያወራች ነበረ። ሰላም ብላ በምትላቸው ጊዜ ሰዓት ህልም አይቺ ነበረ አንቺ ላይ ብለው ይነግሯታል። የምን ህልም ነው ብላ ትላቸዋለች። ሁለት እባብ ቤትሽ ገብተው ላይሽ ላይ ሲጠመጠሙ ብለው ይሏታል ማለት ነው። እና ጸሎት አድርጊ ብለው በሚሏት ሰዓት እሺ አባዬ፣ አንተም ጸልይልኝ እኔም ጸል ያለው እና ፍልም ብለሃል ወይ? ብላ ትላቸዋለች። አዎ ብያለሁ ብላ ብለው እሳቸውም ይመልሱላታል። እሷም በስመ አብ ብላ መተባ ስልኩን ዘግታ እንግዲህ በጣም ደንግጣለች። ባብ ቤት ውስጥ ሲገባ መጥፎ ነው ብላ ነው የሰየመችው ማለት ነው። ይሄ እንደዚህ እያለች እያለ ሊና ትመጣለች። ከዛ ምን ሆነሽ ነው ቆንጂት ብላ ትላታለች ማለት ነው። ኧረ ቆዝመሻል፣ ተክዘሻል ብላ ሊና ትላታለች። ምንም ብላ ጽናትም ትመልስላታለች። ምን ነው ምንም መሬቱን እኮ ባይነሽ ቆፈርሽው ብላ ሊና ትመልስላታለች። ሊናም በጣም ይቅርታ፣ እሺ። እኔ እኮ ሰዋዝኑ አዝነው ሳይ ስለማስለኝ ነው ብላ ትላታለች። ጽናትም ወይኔ ጮሁ ብሽ እንዴ? ብላ ትመልስላታለች። አይ ለምጄዋለሁ፣ እኔ ችግር የለውም ብላ ሊናም ትመልስላታለች። እዛ ሀሳቡ ውስጥ ነበርኩኝ ብላ ጽናትም ትመልስላታለች። አይ እኔም እኮ እሱን ስላወኩ ነው ብላ እሷም ትመልስላታለች። ማለት ነው እንግዲህ እንዳሰብሽ እና ሀሳብ ላይ እንደሆንሽ ስላወኩኝ ነው እንደዚህ ያልኩሽ ብላ ትላታለች። አይ ችግር የለውም እኔ ለምጄዋለሁ። ከሀገር እስከመውጣ ድረስ ባህያ በምንድነው እሱ ብላ ተረት ተረተችባት ማለት ነው። አባቴ ደውሎ እኮ ነው ብላ ጽናትም ትመልስላታለች። ታድለሽ አባትሽ ይደውሉልሻል ብላ ሊናም ተመልስላታለች። በአክሽን በሕልም እኮ ሁለት እባብ ቤትሽ ገብቶ እለሽ ላይ ሲጠመጠም አየሁት ብሎ አለኝ ብላ ትላታለች። በስመ አብ እብላ ሊናም አመት ባ ግን ይሄንን አየሁ ብለሽ ነው የምን እንደዚህ የሆንሽው ብላ ሊናም ጽናተን ትላታለች። አሁና እባብ እኮ ቤት ውስጥ ሲገባ ጥሩ አይደለም፣ ብላ ጽናትም ትመልስላታለች። እና አረ አረ ተይ በዓል አትመኝ ደግሞ ዝም ብለሽ ያሰብሽውና ያለምሽው ነገር ይሆናል እኮ ብዙ። ስለዚህ ብዙም አትመኝ፣ ብላል ትመልስላታለች። ጽናትም አይ ነው ብለሽ ነው? ብላ ትመልስላታለች። አዎ ይሆናል ብለሽ ካልሽ ይሆናል ነው እኛንም አንዳት ታስደፊት ብላ ሌናም ትመልስላታለች ተመልስላታለች ጽናት ተመልስላታለች። እዛ ረኔ የሚሳብ ነገር አልወድም ብላ ሊናም ትደነገጣለች። ሰውነቴን እራሱ፣ ስሩርር አለኝ ብላ ሰውነቷን ቅፍፍ አድርጋ ከመቀመጫዋ ጥላት ትሄዳለች ማለት ነው። እንግዲህ ፅናት ደንግጣ እባክህን አምላኬ አባቴ ሆይ አደራህን አትፈተነኝ አልልህም፣ ግን ፈተናውን ደግሞ ቀለል አድርግልኝ የምሸከምበትንና የምታገስበትን ጉልበት ስጠኝ እያለች እንግዲህ ጸሎት ታደርጋለች ማለት ነው። ህልም ባየችው በጣም ነው እየደነገጠችው። ህልም ቤት ውስጥ ሲገባ ጥሩ አይደለም ብላ ነው ራሷን በራሷ እየሰየመችው ማለት ነው። እንግዲህ ቤቲ ከእናቷ ጋር ቤቲ አሁን ላይ ያለችበት ህይወት በጣም አስጊ ላይ ነው ያለችው። አይምሯ ተነክቷል። የምትሆነውን የምትናገረውን አታውቀውምና እናቷ ወደ ህክምና ይዛት ልትሄድ መንገድ ላይ እኔ አልሄድም ወደ ሐኪም ቤት አንቺ ብዙ ጊዜ እየሸወትሽ ነው ብላት እናቷ እየተለማመጠች እባክሽን የኔ ልጅ እኔ በጣም ነው የምወድሽ፣ እዛ ጋር ሰው እየጠበቀን ነው እና እንሂድ ብላ ትላታለች። ቤቲም እኔ አልሄድም የው የአምቡላንሱ ድምፅ እየጮህብ ነው ይሰማኛል እያለች እንግዲህ እምቢ እያለቻት እየጮች ትገኛለች ማለት ነው። ቤቲ በኪራ ምክንያት እንግዲህ አእምሮዋን ሰታለች። እናቷ በዚህ መሀል በጣም እየተጨነቀች ነው ያለችው። እኔን ልጄ፣ እኔን እናትሽ፣ እኔ ርር ልበልልሽ እያለቻት ጥላለች ትጥላለች። እንዴ እማዬ፣ የኪራን ድምጽ ነው የሰማሁት በህልሜ እኮ አየሁት ብላ ጥላታለች። ኪራ ግን ከፍለፊቷ ቆሞ እያለ ነው ማለት ነው። አሁን ወደ ቤት ሊሄድ ልሄድና ወረቀት ላይ ጽፌ የምጽፈውን ጽሁፍ አሳየዋለሁ ግን እኮ እስከ ዛሬ ድረስ የሚለብሰው ልብስ ዛሬ የለበሰው ለየት ያለ ነው ብላ ትላታለች። ኪራም ወደ ቤቲ ያመራል። እዛ ቤቲ ብሎ ይላታል። እናቷም ደህና ነሽ ብሎ በሚል ሰዓት ማዬ የኪራን ድምፅ ነው እንዲህ ሰማሁት አንቺ ድምፁን ይሰማሻል? ብላ ቤቲም ለእናቷ ትላታለች። ማዬ አይተሸዋል ብላ እሷም ትላታለች። ልጅ ኪራ እኮ ላይሽ መቶ ነው ብላ እናቷም ተመልስላታለች። ቤቲም እንዴ እማዬ የልጅሽን ፍቅረኛ እንደዚህ ነው እንዴ የምትቀበየው? ሰላም በይው እንጂ ወደ ቤት ግባ በይው እንጂ ብላ ትላታለች። እናትም አየህ አይደል ምን አይነት ሕይወት ውስጥ እንዳለን ብላ ለኪራ ትለዋለች። እንዴ እማዬ ምንድን ነው የምትየው? ግባ በይው እንጂ ወደ ቤት ብላ ቤቲ ትለዋለች ትላታለች እንዴ በቲራም አይ እሄዳለሁ ብሎ ይላታል። እንዴ ለምንድን ነው የምትሄደው ብላ ቤት የምትመልስለታለች። አይ ስራ ስላለኝ እኮ ነው ብሎ እሱም ይመልስላታል። ወይ ግን አንተ ለምንድን ነው ሁሌ ምኔ ጋ ስትመጣ ይሄዳለሁ የምትለው ብላ ትለታ ትለዋለች ዛሬማ ከስራ መቅረት አለብህ ከለብለዛ እኔ አለቅሳለሁ ብላ ቤቲ ትለዋለች። እባክህን ልጅ ለዛሬ ቅር እንደዚህ ሆና እያየሃት ብላ እናትም ትለዋለች። እሺ በቃ አሁን ወደ ቤት እንሂድ ብላ በምትለው ሰዓት እሺ በቃ እሄዳለሁ ብሎ ሲላት፣ ቤቲ ለው ላይ ጥፍት የሚበላ አሁን ወደ ቤት ሄደን ቆንጆ ምግብ ነው የምሰራለ ብላ ትለዋለች። እሺ በቃ ነይ እንሂድ ብሎ እሱም እሷም ልትስት እና በዚህ ጋ ነው ብሎ መንገዱን ያሳያታል። እንግዲህ ቤቲ በጣም ጭንቀት ላይ ነው ያለችው። ይህ ሁሉ ጭንቀቷ ኪራ ነው ማለት ነው። ስራም እንግዲህ በጣም ሰንጥሮ ውስጥ ነው ያለው። አሁን ላይ ጽናት ከዚህ በፊትም ብዙ ነገር እያደረገች እስከ ሞት ደረጃ ድረስ ልጇንም እስከ ማሳጣት ድረስ አድርሳታለች። አሁን ላይ ያለችው ህይወት ቤቲ እንግዲህ በጣም ከባድ ላይ ነው ያለችው ማለት ነው። ናሆሜና ምሩ እንግዲህ ምሩ ናሆሜ ምሩን ሰፕራይዝ ያደርጋታል ሻማ ለኩሶ መብራቱን አጠፋፍቶ ወይም ሁሉ ነገር ሳይቀርብ አበባ ጎዝጉዞ እሷ ከውጭ በምገባበት ሰዓት ሰፕራይዝ ያደርጋታል። ከዛም ጥምጥም ብላ ምንድነው እሱ ብላ እሷም ደንግጣ እዛ እኔ እኮ ማታ ብላ ሌላ ልታወራ ስትል አይ እኔ ዛሬ ምንም ነገር አልፈ ምንም ነገር ወሬ አልፈልግም። ዛሬ ፍቅራችንን እናጣጥማለን ብሎ ይላታል። ምን ላድርግ በምትለው ሰዓት ምን ይሻላል ብሎ እና ሆሜ በሚል ይመልስላታል። ከዛ ወጥ ላድርግ ብላ ምሮ ትለዋለች። እዴ እግሬ ተንጠልጥሎ ይቀርብሻላ ብሎ እሱም ያሾፈባታል። እንደዚህ አይነት ባል ምን አለ ሚስቱን እንደዚህ የሚያስደስት ብላ ትለዋለች። እኔ ከአንቺ ውጭ እኮ ሌላ ቦታ ምንም ፈልግ ቻለለም ብሎ እና ሆሜ ይመልስላታል። ከዛ ግንባሯን ብድግ ብላ ትሰማዋለች። እቺ ነገር ወደ ሌላ ቦታ ትቀየርልኝ ብሎ ናኦሚ ይላታል። ከዛ ወዴት ብላ ትለዋለች። እሱን ድማ አይንሽን ጨፍኝ ና አሳይሻለው ብሎ ናኦሚ ይመልስላታል። ከዛ አይኗን በምጫፍን ሰዓት ተንበርክኮ ወርቁን ይዞ ታገቢኛለሽ ብሎ ይላታል። እሷም ከመቀመጫዋ ብድግትልና አዎ ብላ አንገቷ ላይ ጥብጥብ ትልበታለች። እንግዲህ ናሆሜ ለምሩ ቀለበት አስሮላታል ማለት ነው። እሷ በጣም ተደነጋግጣ ተደነጋግራ እለው ላይ ትትመ ብላ ተስመዋለች ማለት ነው። እና ምሩና ናሆሜ ተገብተዋል። ቀለበት ታሰራላት ለምሩ ማለት ነው። እንግዲህ ከዛ ኪራ ኪራ በመንገድ ላይ በሚሄድ ሰዓት የቤቲ እናት ሮጣ ትደርስበታለች። ከዛ እባክን ልጅ አንድ ጊዜ አዳምጠኝ ብላ የቤቲ እናት ትለዋለች። ምን አለበት ልጅ አንድ ጊዜ ብታዳመጠኝ እናትህ አልሆነም ብላ ትለዋለች። ከዛ እንዴት ጥላት ልጅን ገፍትርሃት ትሄዳለህ ይህ ሁሉ እኮ ያደረገች ይህ ሁሉ እኮ የሆነችው በአንተ ምክንያት ነው ብላ ትለዋለች። እና ታዲያ እዛ ጋር ልፍልፌ እንደዛ ጋር እንደዛ እየለፈለፈች ቆሜ ማዳመጥ ነበረብኝ ብላ ትለዋለች። ልጅቷ እኮ እየለየላት እብድ ነች ብሎ ይላታል። እንዴት እንደዚህ ትላታለ? ይህ ሁሉ እኮ የሆነው በአንተ ምክንያት ነው ብላ ትለዋለች። እና ታዲያ ምን ላድርጋት? እኔ እኮ ባለትዳር ነኝ ብሎ ኬላ ይላታል። እና ካዲያ እኔ መቼ አግባት ብያልኩህ ብላ እናትም ትመልስላታለች። እንዴት ምን አድርግልሃለች ይሄን አክል ብላ ብትለው እሷ ማለት በጣም ሴጣን ቆዳ ለብሳ የቆዳ ለብሳ መሳይ ነች ብላ ትላታል ትለዋለች። እና ምን አድርጋ ነው እንዴት እንዲህ ብታደረግህ ነው እንዲህ የምትላት ብላ እናትም በምትመልስለት ሰዓት ልጄን አሳጥታኛለች ሚስቴን ከሞታፋፍ መልሳታለች፣ ብሎ ይላታል። እሱ ፈጣሪ እንደውም ቀጥቷታል፣ ብሎ ይላታል። ይህንን እንደውም ፈጣሪ ለአንተ ነው በፍቅር ላይ ፍቅር በመያዝ ለአንተ ነው መቀጣት ያለብህ፣ ብላ እሷም እናት ትመልስለታለች። እንግዲህ ከዚህ በላይ እኔ መውራት አልፈልግም ብሎ ይሄ ጥሏት ሊሄድ ሲል እሷ ተንበርክካ እባክህን ልጄ፣ እባክህን ለምንህ፣ እንደ እናት ልለምንህ፣ ልጆቼ በጠቅላላ ጥሩ ላይ ብቻ ያሉት እሷ ብቻ ነች እንደዚህ የሆነችብኝ ቤታችን ሁሉ ተበጥብጧል፣ ብላ ለኪራን ትለምነዋለች። እሺ በቃ ላስብበት ብሎ እሱም ይላታል። እባክህን ልጄ፣ እባክህን አደራ ብላ ኪራን ትለምነዋለች። እሱም እሺ በቃ አላስብበት ብሎ ከጠገቧ ይሄዳል። እንደ ምን አይነት ጨካኝ ነው? ምን አይነት ዘበን ላይ ነው? ይሄኔ በእኛ ዘበን ቢሆን አይኑን አያሽም ነበር ብላ የቤቲም እናት እስቲ ልጅ ጋር ልሂድ ብላ ጥላ እሱም ይሄዳል። እሱም እሷም ጥላት ትሄዳለ ወደ ልጇ ጋር ትሮጣለች ማለት ነው እንግዲህ። ኪራ አሁን አጠብቂኝ ውስጥ ነው ያለው። ቤቲ እዚህ ጋር እራሷን ስታለች፣ እናቷም በአንድ ፊት ትለምነዋለች። እባክህን ልጄ ከጉዳ ልጄን ከጉዳት አውጣልኝ ለአንድ ሳምንት እንኳን እቤት ተቀመጥና፣ ዶክተሮቹም ወይ ያለፈው ህይወቷ ወደስ ወደ ከንደገና ከተመለሰ ትረጋጋለች ብለው ስላሉ ቢያንስ እንኳን ለአንድ ሳምንት አጠገቧ ተቀመጥልኝ ወይም እቤቴና ወይም እቤት እቤት ላንጣት እያለች እናቱ ትጨቀጭቀዋለች ማለት ነው። ጽናት ደግሞ በፍጹም ይሄ ነገር እንዲሆን አትፈልግም። ቤትም መታ ለምነዋለች፣ በር ላይ መታ ሁሉንም ነገር ስላለው ነገር በምታወራ ሰዓት ሊና በር ላይ ቆማ ታዳምጣለች። ይህን ሁሉ ጽለ ጽናት ነግራታለች ማለት ነው። እንግዲህ የኪራ ህይወት አሁንም እየተበጠበጠ ነው። ጽናትም ጭቀት ላይ ነው ያለችው ህልሙም አባቷ የነገሯት ህልም እንግዲህ በግላጭ በአባታቸው አባቷ ነግረዋታል ማለት ነው። ምን እንደሚሆን ቀጣይ ቪዲዮ ላይ እንገናኛለን። የዛሬው ቪዲዮ በዚህ ያበቃል። ቻው